ኪዳን በእጅ ባልተደረገ ግርዘት የሚለው ቆላሲስ መልእክት ላይ ያለው ምን ማለት ነው? በእጅ ያልተደረገ ግርዘት አንብበው። ክፍሉን አውጣና አንብበው። የስጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ይላል። በእጅ ያልተደረገው ግርዘት ምንድን ነው? እምነት ነው። ማስረጃ እሱ ራሱ እየነገረህ በስጋ ያልተደረገ ማስረጃው እምነት ነው የሚል ማስረጃ ያውደ? እንዴ አዳምጠኝ፣ እንደ ትልቅ ሰው እንነጋገር እንጂ ምትክ ምትክ የሚል ቃል ነው የተነጋገር ነው ምትክ ውቅለት ነው የሚል ማስረጃ ያለት በእጅ ያልተደረገው ግርዘት ያነበብኸው ጥቅስ ሲጀመር ምትክ የሚል አይደለም። ነው ምልም ደግሞ ከጀምሩ እኔ የእኔ ጥያቄ ከሆነ እርሱ ምን አይልም እኳ ብዬ ያልጠየቅኩትም፣ እምነት ነው ላሉት ይ እምነት ነው አሉኝ፣ አደለ? በእጅ ያልተደረገው ግርዘት እምነት ነው አሉኝ፣ አደለ? አደል ማስረጃ ይሄ ራሱ አውዱ የሚነግርህ በስጋ የነበረ መገረዝ ነበረ። የቱ ጋር አውዱ የቱ ጋር እሱ የሚለው እኮ የቱ ጋር ነው እምነት የሚለው? በስጋ የነበረ መገረዝ ነበር። አሁን ግን በመንፈስ ከሆነ መንፈስ የሚለው ምን ሊሆን ይመስልሃል? አንተ ስትረደው መሰለኝ ነው። አንዴ አንዴ የእኔ ጥያቄ ሰዓት ነው ከሆነ መሰለኝ ቢሉኝ ችግር የለውም፣ መሰላቸው ብዬ አልፈ ነበረ ግን እምነት ነው ሲሉ ማስረጃ ያሉት ስለመሰለኝ ነበር የጠየኩት። ችግር የለውም። ቀጥሎ ያለው ቁጥር ግን እንደዚህ ነው የሚለው እና አንድን ነገር ጨርሶ ማንበብ ይጠቅማል። ስላላነበቡት መሰለኝ ከዚህ በፊት እንደዚህ ይላል። በጥምቀት ቆይ አንዴ ከፍ አድርግልኝ። አያይ ላንብብላቸው፣ ሌላ እንዳይመስላቸው ትንሽ ከፍ አይ ወደ ቁጥር 11 ማለት ነው። እሺ የስጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሶናችሁ ደግሞ ተገረዛችሁ። በጥምቀትም በእምነት ይላል አይልም። ቀጥሎ የነገረ ምንድነው? በጥምቀትም ከእርሱ ጋር ተቀበራችሁ፣ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ነው የሚለው። ስለዚህ መገረዝ በጥምቀት እንጂ በእምነት አይልም አይልም። እሺ፣ ቆይ ቆይ ቆይ ቆይ። ቀጣዩ ጥያቄ ጥምቀት ለኃጢአት ስርየት አይደለም ብለው ቅድም ተናግረዋል። የሐዋርያ ሥራ ምዕራፍ 22ን በዛ አውጣልኝ ክርስቶፎስ፣ የሐዋርያ ሥራ ምዕራፍ 22 አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ አለው። መቼ ነው ያመነው? ሳኦል መቼ ነው ያመነው? መብረቁ የወረደበት ጊዜ። እሺ ሶ በደማስቆ መንገድ ማለት ነው። ከሶስት ቀን በፊት አይደል? አዎ ያዲያ ስርየት አግኝቷል ባመነ ጊዜ። ምን ልታዘዝ ባለ ጊዜ ጌታን ተቀብሎ ልጅነትን አግኝቶ ነው ወደ ጥምቀት የሄደው። ልጅነትን ያገኘው ያዲያ ስርየት አግኝቶ ነው፣ በእምነት ነው ያገኘው እኮ። ስለዚህ በደማስቆ መንገድ ሲያምን ያዲያ ስርየት አገኘ ወይስ አላገኘው? ያውል በእምነት አመነና ዳነ በቃ ደንን ይዘላለም። ያዲያ ስርየትን ባመነ ቅጽፈት አግኝቶታል ወይስ አላገኘውም? የኃጢአት ስርየት እስካሁን ባደረጋቸው ጥፋቶችና ስህተቶች ይቅርታ ጠይቆ በመታጠብ በመታጠብ የሚያገኘው የኃጢአት መንጻት ነው እሱ ደህንነት የዘላለም ቤዛነት አይደለም እኮ የኃጢአት ስርየት ያገኘው በደማስቆ መንገድ ላይ ነው ወይ ነው ምን አይደለም ብያጠየቁትም የሆነው አዳዲስ ሰዎች እየተፈጠራችሁ ጥያቄውን እንደገና አሳብአንዴ ቆይ አንዴ ቆይ እንዲህ ለምን የኔ ጥያቄ ሰዓት ላይ እንዲሆን አይጠበቅበትም ያገኘው በደማስቆ መንገድ ነው ወይስ አይደለም በደማስቆ መንገድ ምን ላደርግ ትወዳለህ ብሎ ባለ ጊዜ አመነ፣ የዘላለም ህይወት አገኘ። የሀጢያት ስሬትስ አታስጨርስም አንተ። አራስ ጨርሳለሁ። ተዉ፣ የሀጢያት ስሬትስ አገኘ አላገኘ? እኔ ጠየቅኩት የሀጢያት ስሬት ብዬ ነዋ። እኔ ጠየቅኩትን ላለመመለስ እየሄዱ ስለሆነ ነው። የሀጢያት ስሬት እኔ ጥያቄ የሀጢያት ስሬት አገኘ። አንድ ደማስቆ ላይ የዘላለም ህይወት አገኘ፣ የሀጢያት ስሬትን ሲጠመቅ አገኘ። እሺ እሺ፣ በጣም ጥሩ። ስለዚህ ሰው ባመነ ቅጽበት የኃጢያት ስሬት ሳያገኝ የዘላለም ህይወትን አግኝቶ ከሶስት ቀን በኋላ ነው የኃጢያት ስሬት ያገኘው ማለት ነው። ሰው ከነ ኃጢያቱ የዘላለም ህይወት ያገኛል እያሉ ነው። አንድ ሰው እኮ አምኖ ንስሐ ይገባል ስለነበረበት ስለቆየበት በደሉ። ስለዚህ ሰው ስለዚህ ሰው ከነ ኃጢያቱ የዘላለም ህይወት ያገኛል? አያገኝም። ካመነ ያገኛል። ከነ ኃጢያቱ ማለት ነው አይደል? ኃጢያት እያለበት ያውል ልጅነትን ሲቀበል እኮ ተቀብያለው ከነ ድካም ጌታ እኮ ኑ ሸክማኪ ከበደን ያሳርፋቸው ያለው ሲል እኮ ኃጢአት ከወዲያ ቀርቶ ንጹህ ሰው አይደለም የሄደለትኝ ከነ ኃጢአታችን እኮ ነው የተቀበለ። ከነ ኃጢአቱ ኃጢአቱ ኃጢአቱ የዘላለም ኃጢአቱ ማለት ነው። ስለዚህ አዲስ ትምህርት ያገኘው ኃጢአቱ ስሬት ሳያገኝ ማለት ነው የዘላለም ህይወት ያገኛል። ስለዚህ መዳን ከኃጢአት ሳይሆን ከምንድን ነው ማለት ነው? ከነ ኃጢአት ሆነ የዘላለም ህይወት ከማግኘት ነው ብለዋል። የሚገራርሙ ትምህርቶች እየሰማን ነው። ማመን ብቻ ነው ብለው ነው የሚያምኑት ወይስ ማመን እና መጠመቅ? ማመን ብቻ ነው ለመዳን? ኦኬ፣ ለመዳን ማመን ብቻ ነው። ማርቆስ 16 ላይ ታዲያ ለምን ጌታ ያመንና ይጠመቀ ይድናል አለ? መቃረን አይሆንበትም? አይሆንም። እንዴት ማለት አሁን ክርስቶስ ስበኳልና ከዛ ያመነና የተጠመቀ ይድናል ነው ያለው እንጂ ያመነ ብቻ ይድናል አላለም። እርሱ ደግሞ ያመነ ብቻ ነው የሚድነው አሉ። አሁን እውነት ነው ማርቆስ ያመነና የተጠመቀ ይድናል ሲል ያላመነ ግን ይፈረድበታል ይላል። ለምንድን ነው ለእጅቶ ያላመነ ያለውና ትኩረት የሰጠው ለእምነት ብቻ ፎከስ ያደረገ ለምንድን ነው? ያላመነ ስለማይጠመቅ እ። ያላመነ ሰው እንደማይጠመቅ ስለሚታወቅ ነው እንጂ ይድናል ያለው ሰው ያመነ እና ይጠመቀ ነው ይላል አይደል ስለዚህ በማርቆስ ወንጌል ገለጣ ያመነ የተጠመቀ ጥምቀት እኮ ተራ ነገር ነው እያልሁ አይደለም ጥምቀት የቤተ ክርስቲያን ወይም ደግሞ የክርስትና ዋና አስተምህሮ ነው ጥምቀትን ተከትሎ የግድ መከናወን ያለበት ነው ነው የምለው ግን ነገር ግን ደቂቃ እንድጠቀም ነው እሺ ቅርታ እኔ አሁን ያላመነ ይፈረድበታል ይላል። አዎ ያላመነ ሰው ሊድን አይችልም። እናምናለን ወንጌል ሰብከ ነው። አላምንም ካለ በቃ አይድንም። ወረ ጥምቀትም አይመጣም። ይህንን ጨረስን ያላመነ ይፈረድበታል የሚለውን። ይድናል ያለው ሰው ግን ያመነና የተጠመቀ ነው ወይስ ያመነ ብቻ ነው የሚለው? ማርቆስ ላይ ያመነ የተጠመቀ ይድናል። መጀመሪያ አምኖ ቀጥሎ ተጠምቆ ስርዓቱን ፈጽሞ ማለት ነው። ከእምነት ወደ ስርዓት ይሄዳል። ስርዓቱን አልፈጽምም ካለ መዳኑ ውሸት ነው ማለት ነው። አዎ ይድናል የተባለው ሰው ግን ያመነና ይጠመቀ ነው ይላል አይደል። ይውልህ አሳቢ ግን አያምኑትም፣ አምነዋለሁ። ስለዚህ ነው ያመነ ብቻ ነው ወይስ ያመነና የተጠመቀ፣ ያመነ ሰው ወደ መጠመቅ መሄድ ግዴታ ስላለበት ያመነ የተጠመቀ ተብሏል። ነገር ግን ሳያምን ስለማይጠመቅ ያላመነ ደግሞ አይድንም ብሎታል። ስለዚህ ጥያቄ ቤት መሰልወት። አንዴ ቆይ ጥያቄ እንደው እዚህ ላይ ብቻ ልጨርስ። ሆነ ማርቆስ ላይ ያመነና የተጠመቀ ይድናል ያለው ጌታ ነው አይደለ? አዎ። እርስዎ ደግሞ ያመነ ብቻ ነው የሚድነው። አሁን ሁለቱ ይጋጫላ። ያመነና የተጠመቀ ያላመነ ግን ስለሚል እዚያ ላይ ለጅቶ ነጥሎ ነግሮና አላ እንዴ። ጥሩ እሺ። አንተ እኮ አብራርተው፣ ችግር የለውም በቃ። እሺ ለእንተን እንተው ለ ያለበሰ ሰው የዳረ ነው ያልዳረ ሲጀመር ክርስቶስ ሳያምን እንዴት ክርስቶስን መልበስ ይችላል? ድኖ ነው እ ጥያቄው ግን ክርስቶስን የለበሰ ሰው እሺ፣ ክርስቶስን ያለበሰ ሰው ልበለው፣ ክርስቶስን ያለበሰ ሰው የዳነነ ያልዳነ? አልገበኝም ጥያቄህ። ሳያምን ክርስቶስን መልበስ፣ ልብሳችን አዲሱ ልብሳችን ክርስቶስ ነው ይላል አይደል? አምነህ ነዋ። አምነህ ክርስቶስን ትለብሳለህ፣ የእግዚአብሔር ልጅ ትሆናለህ፣ ደህንነት ታገኛለህ። ስለዚህ ቆይ ስለዚህ አሁን ክርስቶስን ያለበሰ ሰው ይውሰዱና ይሄ ክርስቶስን ያለበሰ ሰው ያለበሰ ሰው የዳነ ነው ያልዳነ ክርስቶስን ያለበሰ ያልዳነ ነው እንዴት ክርስቶስን ያለበሰ ያልዳነ ነው ገላትያ ምዕራፍ ሶስት ቁጥር 27 ላይ ደግሞ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል ስለዚህ ክርስቶስን የለበሳችሁት የተጠመቃችሁ ናችሁ ስላለ ያልተጠመቃችሁ ክርስቶስን ያለበሳችሁትም ያ ማለት ያልተጠመቃችሁ አልዳናችሁም እያለ ነው አንድ ነገር ይኸውልህ፣ አንድ ነገር በኦርቶዶክስ ቤተክርስቲያን አውድና በመጽሐፍ ቅዱስ አውድ ያለውን የጥምቀት አካሄድ አልተረዳሀውም። ክርስቶስ በጥምቀት በጥምቀት ክርስቶስን ለብሳችሁ ታሲር በሞቱ ተባብራችኋል፣ ክርስቶስን መስላችኋል የሚል አውድ ነው ያለው በመጽሐፍ ቅዱስ። ችግር የለውም እሺ፣ ቆይ ችግር የለውም በቃ፣ ይህንኛውን የምንለፈውና ከነ ኃጢአቱ ያለ ሰው የዳነ ነው ያልዳነ ነው? ከእምነት ውጭ ስላለ ሰው ነው የምታወረ ወይስ በእምነት ውስጥ ያለ ሰው ከእምነት ገና ያላመነ ሆኖ ግን ከነ ኃጢያቱ ነው ማለትም፣ ገና ወንጌል መስበክ ያለብን ሰው ነው። ያላመነ ሰው ሰብከነው፣ አምኖ ሊሆን ይችላል። ያላመነ ሰው ኃጢያት ሰራም አልሰራም፣ ምንም ማለም ከከክርስቶስ እንዴ ላርገው። እሺ ላሻሽለው ነው ጥያቄውን። ወንጌል ሰበክ ነው፣ ያ ሰው አመነ። የኃጢያት ስሬት የሚያገኘው ባመነበት ቅጽበት ነው ወይስ ሲጠመቅ ነው? ባመነበት ቅጽበት የሐዋርያ ሥራ ምዕራፍ ሁለት ቁጥር 38 ላይ ግን ኃጢያታችሁ ይሰረይ ዘንድ ተጠመቁ ይላችኋል። ያመኑትን ሰዎች አይጋጭም። የኃጢያት ስርየት ቅድም በኃጢአት ስርየት ጉዳይ ላይ ብዙ ተወያይተናል። በእኔ በመጽሐፍ ቅዱስ አውዳዊ ትርጉምና በአንተ አውዳዊ ትርጉም ልዩነቶች ስላሉ አሁን ወደ ቀጥታ እኮ ነው የተጻፈው። ያመኑትን ሰዎች ላመኑትና ለውልህ ጌታችን ደግሞ ላመኑትና ለተቀበሉት የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው ብሎ ጥምቀትን እዚህ ላይ ምንም አልተናገረም። እኔ እኮ ጥያቄው እንዴት መሰሉት? ያመኑትን ሰዎች ነው ኃጢአታችሁ ይሰረይ ዘንድ ተጠመቁ ያላቸው። ኃጢአታችሁ ስለተሰረየ ቢላቸው የእርስዎ ትምህርት ትክክል ይሆን ነበር። ውል አመኑ። እነዚህ ሰዎች በጴጥሮስ ጥምቀት ስብከት አመኑ። ምን እናድርግ? አሉ። ተጠመቁ አላቸው። ለምንድን ነው ተጠመቁ ያላቸው? ኃጢአታቸው ይሰረይ ዘንድ ነው ወይስ ኃጢአታቸው ስለተሰረየ ከእግዚአብሔር ተው አምነው የእግዚአብሔር ልጆች ሆነው ተወልደው፣ አሁን ግን ይሄ ከፊት የነበረ ዓለማዊ ምኞትና ሐሳብን እንዲክዱና ለዘላለም በእዛ ላይ በተጻፈው እንጂ እዛ ላይ በተጻፈው ተጠመቁ ያለበት ምክንያት ኃጢያታችሁ ይሰረይ ዘንድ ነው የሚለው ቃሉ ካስተዋወሱት ወይስ ደግሞ ኃጢያታችሁ ስለተሰረየ ነው የሚለው የዘላለም ቤዛነትን የሚያሰጥ የኃጢያት ስርየት አይደለም እዚህ ላይ ያለው ቤዛነት የሚያሰጥ ጥምቀት ነው፣ እዚህ ላይ እያልክ ከሆነ ቤዛነቱ ቀድሞ ተቀበላቸዋል። እንትን ለማለት ጴጥሮስ ኃጢአታችሁ ይሰረይ ዘንድ ብሎ በጥምቀት የኃጢአት ስርየት እንደሚገኝ ተናገረ እያልከኝ ነው። ከቤዛነት ጋር ተደምሮ ነው የሚያድነው ወይስ ጥምቀት ብቻውን በራሱ ሰዎች በመጠመቃቸው እራሳቸው አክሽን በመውሰዳቸው ቤዛነትን ያገኛሉ ማለት ነው? እሺ አሁን የጠየቁኝ ጥያቄ እርስዎ ጋር የተፈጠረው ስሜት እንደሆነ ስለተረዳው ላስረዳወት። ጥምቀት ያው ቅድም ያብራራሁት ነው ምደግምሎት ማለት ነው። ጌታ ኢየሱስ ክርስቶስ የሰራልን የመስቀል ስራ ቤዛነት አለ። ይህ ቤዛነት የእኛን በደል እርሱ ተሸክሞ ከዛን እኛን የእግዚአብሔር ልጆች የሚያደርግ ነው። ይሄንን እንዴት ነው የምናገኘው ነው አዩ። ሰው አጥቶት የነበረውን የእግዚአብሔር ልጅነት፣ የእግዚአብሔር ልጅ አንድያ የእግዚአብሔር ልጅ ሰው ሆነና ሰዎችን የእግዚአብሔር ልጆች እንዲሆኑ አደረጋቸው ታዲያ እንዴት ነው የእግዚአብሔር ልጅነት የሚገኘው እንዴት ነው የኃጢአት ስሬት የሚገኘው እንዴት ነው ክርስቶሳዊ መሆን የሚገኘው የሚለውን ደግሞ ጌታ ሲናገር በዮሐንስ ወንጌል ምዕራፍ 3 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለ ስለዚህ ያ በመስቀል የተደረገውን ቤዛነት የምናገኘው በሚስጥራቱ በኩል ነው። በጥምቀት ክርስቶሳዊ እንሆናለን። ያ ቤዛነት የሚሰራው እኛ ላይ ስንጠመቅ ነው። ያንን ቤዛነት መቀበያ ነው ማለት ነው። ኢየሱስ በመጠመቅ ቤዛነት ሰጥቶናል፣ እኛ በመጠመቅ ፍጹም እናደርገዋለን። ማለት ኢየሱስ በመጠመቅ ማለት እኛ በመጠመቅ ኢየሱስ በቤዛነቱ አዳነን። እስከየት ድረስ ስንት ፐርሰንት እንደሄደልን አናውቅም። እኛ ደግሞ በመጠመቅ እንፈጽመዋለን። ኖ ኖ፣ እንደዛ አይደለም። እንደዛ አይደለም በክርስቶስ የት? እኔ ምን የምናገረው የኔንም ነው፣ ከባድ ነው ያውሉት። እንደዛ አይደለም። ክርስቶስ የሰራልን የማዳን ስራ ምንም እንከን የሌለው ማንም ሊጨምርበት የማይችል ፍጹም የሆነ ስራ ነው። ክርስቶስ የሰራውን ስራ መስራት የሚችልና እሱ ላይ መጨመር የሚችል ካለማ ክርስቶስ ሰው ባልሆነ ነበር፣ ስለኛ ባልሞተ ነበር። እዚ ያለ አንድ ሰው በሰራልን ነበር፣ አይደለም? ክርስቶስ የፈጸመውን ማንም ሊሰራው አይችልም። ክርስቶስ ፍጹም የሆነውን የማዳን ስራ ሰርቶልናል። ተጨማሪ አይደለም። ያ ክርስቶስ ፍጹም አድርጎ የሰራውን ስራ መቀበያ ነው ነው የውሉት? ለምሳሌ ቅድም ምናሉ መሰሎት እርሶ ባሉት እንደው ከተረዱት ማለት ነው፣ ጸጋው የምንቀበለው በእምነት ነው አሉ። ሲያምኑ ለክርስቶስ እየጨመሩ ነው አይደለም? አይደለም መቼም፣ እንደዛ ነው ብሎ አያምኑም። እንደዛ ካላመኑ እርሶ ሲያምኑ ለክርስቶስ እየጨመሩ ካልሆነ፣ እኔ ስጠመቅ ለምንድነው ለክርስቶስ የሚጨምረ የመሰለው? ስለዚህ ስተት ነው። መቀበያ እንጂ መጨመር አደለም። እሺ፣ ከጸጋ መቀበያ ነው ብለሃልና፣ እንዴት ነው ጸጋ የምንቀበልበት ማስረጃ? ማስረጃልህ? አዎ በዮ በሮሜ ምዕራፍ ስድስት ላይ ከክርስቶስ ጋር በሞቱና በትንሣኤው ምንመስልበት እንደሆነ ይናገራል። የተጠመቃችሁላችሁ ክርስቶስን ምን ብላችሁታል? ለብሳችሁታል። ገላትያ ላይ